አስፋልት ኧረ ተመቶ ሞቷል አሉ። አስፋልት ነው ሞቷል አሉ። አስፋልት ነው ሞቷል። እህ ምን ምን የነበረ ግን የካቢኔ ዛሬ ዋጋ ሳይከፍል ፖሊስ ነው ዛሬ ጥሩ ነው፣ በጣም ደስ ይላል።